የድህረ እውነት ዘመንን በእውቀትና በእውነት በሚል መሪ ቃል ለተከታታይ ሶስት ቀናት ስልጠና እየተሰጠ ነው የሚገኘው። ስልጠናው እጅግ በጣም የተሻለ ለእኔ ለቀጣይ ስራም ቢሆን እጅግ የሚያበረታታ ስፔሻሊ፣ ከሴት ጋርም ተያይዞ፣ ከሚዲያ አጠቃቀም ጋር ተያይዞ አቅም የሚፈጥርልኝ ስልጠና ሆኖ አግኝቸዋለሁኝ። ይህ ስልጠና የተለያዩ ፌክ አካውንቶችን በመጀመሪያ ደረጃ ለመከላከል ይጠቅመናል። ፌክ አካውንቶችን እንዴት አጋልጠን መስጠት እንችላለን የሚለውን ነገር በደንብ አድርገን ተረድተን እነዚህ ሰዎችን ወደ መስመር የምናስይዝበት ሁኔታ ያለበት ነው የተሰጠን ስልጠና ይሄ ደግሞ ከዚህ በታች እኛ ወስደን ቢያንስ ከኛ በታች ላሉ የታችኛው መዋቅር አውርደን እነዛ በታች ያሉ መዋቅሮች ጠንክረው ይሄን ሚዲያ እኛ የሰር ነውን ስልጠና ለነሱ ሰጥተን የተለያዩ እነዚህ ፌክ አካውንቶችን እንዲከላከሉ ይረዳናል ማለት ነው ስልጠናው ለቀጣይ በሚዲያና ህዝብ ግንኙነት ዘርፍ ለምንሰራቸው ስራዎች ትልቅ ስንቅ የሚሆን ስልጠና ነው የተሰጠን ያለው። አሁን ያለንበት ዘመን የዲጂታል ዘመን ነው። በዚህ ዘመን ላይ በሚዲያ ዘርፍ የሚሰማሩ ሰዎች የተሰማሩ የፓርቲያችንና አባላት የሚሆኑ አመራሮች እንዴት በሆነ መልኩ በሚዲያው ዘርፍ ውጤታማ ወይም የፓርቲውን ወይም የብልጽግናን የበላይነት በማረጋገጥ የተሰሩ ያሉ ስራዎችን እውነትን በእውቀት የተሰሩ መሬት ላይ ያሉ ተግባራትን በትክክል ለማሳየት ለማሳወቅ ትልቅ አቅም የሚፈጥርልን ስልጠና ነው የተሰጠን። ያለው ቀጣይ ደግሞ ታች ስንወርድ አባላትን በተገቢው ደረጃ በአቅም እንዲፈጥሩ ግንዛቤ እንዲኖራቸው በማድረግ በሚዲያው ዘርፍ ውጤታማ ስራ በመስራት መሬት ላይ ያሉ ተጨባጭ ነገሮችን እያሳየን የተሰሩ የልማትም የመሰረተ ልማትም የተለያዩ ተግባራትን በዚህ ደረጃ ያሉ የተሰራው ስራ ይሄ ነው፣ ቀጣይ ደግሞ እቅዳችንም ይሄን ለመስራት እቅዳለን የሚለው ነገር የታቀዱ እቅዶችን የተሰሩ ስራዎችንም ጭምር በተገቢው እያሳየን ለህብረተሰቡ፣ በመንግስትም በፓርቲውም አመነታ እንደኖረው ያሉ ተጨባጭ ነገሮችን እያሳየን የምንሄድበትን ፕላትፎርም በሰፊው ያመቻቸልን ስለሆነ ቀጣይም ደግሞ በተሰማራንበት ባለንበት መዋቅሮች በሙሉ አባላትን ግንዛቤ በማስጨበጥ በዚሁ ዘርፍ ውጤታማ ስራ ሰርተን የተሻለ ነገር የምናሳይበት አሁን በማህበራዊ ሚዲያ ላይ የተፈወረኩትን የማይረቡ ጥላቻ ንግግሮችን፣ ሀሰተኛ መረጃ ስርጭቶችን እንዲሁም እርስ በርሳችን ሰላማዊ እንዳንሆን የሚያደርጉ ነገሮችን ድፈንድ ለማድረግ የመሆን አቅም ነው ያገኘሁት። እንደምታውቀው አሁን በደረስንበት ደረጃ በዲጂታል አለም ላይ በሰፊው ውሸትን እውነት በማስመሰል የሚቀርቡ ነገሮች ታች ያለውን ማህበረሰብ ያደነጋገረ ያለበት ሁኔታዎች አሉ። ይህንን የማጋለጥና እውነትን በእውቀት የማሳየት ስራ ኃላፊነቱ የኛ ነው። አካባቢ የተሰሩ ስራዎችን በማጠልሸት የሚመጡ አካላት በዚህ ደረጃ ነው የሰሩ ያሉት። ከዚህ መጠንቀቅ አለበት የሚለው ነገር የማሳየት የማሳወቅ እውነታና በዛ ልክ ደግሞ እኛ ደግሞ እውነታውን ፈጠን ፈጠን ብለን በተለያዩ ፕላትፎርሞች ያሉ እውነታውን ያለውን ልማት፣ ያለውን ሰላም፣ ያለውን እንቅስቃሴ በሙሉ ህዝቡ እንዲረዳ፣ እንዲያምን፣ እንዲከተለን የማድረግ ስራ እና የአሸባሪዎችን ወይም የባለፌክ አካውንቶችን ከትግል ሜዳው እንዲወጡ የኛ የሀሳብ የበላይነት የመንግስትም የፓርቲውም ሚዲያዎች ወደፊት ወጥቶ ህዝቡ እንዲያምኑ ህዝቡን ለማስረዳት የማድረጉ ኃላፊነት እኛ ጋር ስለሆነ ይህንን ከህዝቡ ጋር ያለን ቀረቤታ በማስተካከል እኛም ደግሞ የሚዲያ አጠቃቀማችን በማዘመን ዘመኑ በሚፈልገው ደረጃ ሰርተን ውጤታማ የሆነ ስራ ሰርተን በዚህ ደረጃ ውጤታማ በመሆን የፌክ አካውንቶችንም በተለያዩ ነገሮች የፌክ ኒውሶችንም የመመከት ስራና ያለውን ሁኔታዎች በተገቢው ልማትን፣ ሰላም የማከማሰር ስራዎችን ግልጽ በማሳየት ህዝቡ ከኛ ጎን እንዲሆን አመኔታውም የላቀ ከፍ ያለ እንዲመጣ የማድረግ ስራ በሰፊው ከኛ ይጠበቃል። ለምሳሌ አሁን ወደ ዳውሮ ድቡሻ የግጭት አወጋገድ መንገዶች አሉ። ይሄንን የማስፋፋት ልክ ባለፈው አርባ ምንጭ ላይ የገመው አባቶች ሳር አንጥፎ ፕሮብለም ሶልቭ እንዳደረጉ ሁሉ የድቡሻውም የዳውሮ ውስጥ ያለው ድቡሻ ስርዓት አባቶች የተጣሉትን የሚያስታርቁበት፣ የተቸገሩትን የሚጠይቁበት፣ ሌሎች ምክር አገልግሎት የሚሰጡበትን ሁኔታ ማህበራዊ ሚዲያ ላይ በማምጣት አገራዊ በማድረግ አገራዊን ደግሞ ወደታች ዘርዝረን በመስጠት የምንጠቀምበት ሁኔታ ይፈጥራል። መረጃ ስለተለቀቀ ብቻ ማግበስበስ አያስፈልገንም ማለት ነው። መረጃ አይጎዳ። ግን ደግሞ ሁሉም መረጃ እውነት አይደለም። ለዚህ የትኛው መረጃ ነው እውነት፣ የትኛው መረጃ ነው ውሸት ብሎ በትክክል ትክክለኛ ምንጮችን እየፈለጉ መረጃዎችን ማየት ያስፈልጋል። እንደ አካባቢ፣ እንደ ፓርቲ፣ እንደ መንግስት ስመጣ ደግሞ የተሰሩ ስራዎችን መሬት ላይ ያሉ ስራዎችን በትክክለኛ ሰዓት በትክክለኛ ቦታ ለህዝቡ ማድረስ ያስፈልጋል። የሶሻል ካታጎሪ መሰረት ያደረገ ለሴቶች መቅረብ ያለበት የትኛው ነው፣ ለወጣቶች መቅረብ ያለበት የትኛው ነው፣ ለመንግስት ሰራተኛ መቅረብ ያለበት የትኛው ነው፣ ለጎልማሳ መቅረብ ያለበት የትኛው ነው፣ ደግሞ አብሮ መቅረብ ያለበት የትኛው ነው ተብሎ ኮንተንት ሴሌክሽኑ ከሁኔታዎቹ ጋር አብሮ የሚዘምን መሆን አለበት። ይሄንን ደግሞ በእውቀት ላይ የተመሰረተ አገላለጽ መጠቀም አለብን። እሱ ብቻ አይደለም፣ ኢትዮጵያ እንግዲህ እንደሚታውቋት የብሔር ብሔረሰቦች ሀገር ናት። ሁሉም የራሱ ቋንቋ አለው፣ ባህል አለው፣ ሃይማኖት አለው፣ ታሪክ አለው፣ ቅርስ አለው። ይህን የኔ የኔ ብሎ የመጎተት ሳይሆን ወደ አንድ የማምጣት እርስ በርስ የምናበብ የማሰናሰል ስራዎች ቢሰሩ ወደ አብሮ የምንጓዝበት መንገድ ይፈጥራሉ። ና እንደዚህ ብንጠቀም ይላለው፣ የድህረ እውነት ዘመንን በእውነትና በእውቀት ላይ የተመሰረተ ይላል። ስለዚህ ሰልጣኝ በሚክናት ማምን አለበት። ቼክ እንደ ባላንስ በማድረግ በእውቀት ላይ ተመስርተ መጀመሪያ ማየት አለበት። ምንድነው ጥቅሙ? ለማን ነው? ለመንግስት፣ ለህዝብ፣ ለሀገር ጥቅም ምንድን ምንድነው? ከዚህ በኋላ ይሄ ስልጣናው ስዱ ሰዎችም እኔም ሁላችንም መሆን አለበት። በእውቀት ላይ ተመስርተ መረጃውን ስናሰራጭም ስንቀበልም እውነት ላይ የተመስረተ በእውቀት ብናስተላልፍ ጥሩ ነው የሚል እምነት አለኝ።